ሰሞኑን በዓለም አቀፍ ደረጃ ትኩረት ከሳቡ ጉዳዮች መካከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ጋር ያካሄዱት የስልክ ንግግር ይገኝበታል። ፕሬዚዳንት ዶናልድ ትራምፕ ከዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ጋርም በተመሳሳይ በስልክ ለአንድ ሰዓት ያህል መወያየታቸውም እንዲሁ ትኩረትን የሳበ ሆኗል። በተለይም ከዩክሬኑ ፕሬዚዳንት ጋር ያካሄዱት ውይይት ቀደም ብለው ከሩሲያው ፕሬዝዳንት ጋር በነበራቸው ንግግር ከተነሱ ነጥቦች መሠረት ያደረገ መሆኑ ተሰምቷል። ውይይቱ የሩሲያ ዩክሬን ጦርነትን በሰላም ለመቋጨት በሚደረገው ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን የቀረቡ ጥያቄዎችና ፍላጎቶች ላይ ያተኮረ መሆኑን ትራምፕ ተናግረዋል። ይህን ተከትሎም የውጭ ጉዳይ ሚኒስትር ማርኮ ሩቢዮናም የብሔራዊ ደህንነት አማካሪያቸው ማይክል ዋልዝ የውይይት አጀንዳ እንዲያቀርቡ በፕሬዝዳንት ትራምፕ ትእዛዝ ተላልፎላቸዋል። ጦርነቱን በሰላም ለመቋጨት የተጀመሩ ውይይቶች እስካሁን በመልካም ሁኔታ እየተከናወኑ ስለመሆናቸውም ፕሬዝዳንት ትራምፕ አመላክተዋል። ጤና ይስጥልኝ የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ዳሰሳ ጀመረም። የዛሬው ዳሰሳችን ርዕሰ ጉዳይ የአሜሪካው ፕሬዝዳንት ከሩሲያና ዩክሬን መሪዎች ጋር ያካሄዱትን ንግግር የተመለከተ ይሆናል። በሌላ በኩል የአውሮፓ ሀገራት ከዩክሬን ሩሲያ ጦርነት አንጻር የያዙት አቋምን በመጠኑ ይመለከታል። ተረኛ አዘጋጅና አቅራቢ ተስፋዬ አለነ ሲጠበቅ ነበር። ዓለም በእጅጉ ሲጠብቀው የነበረ ነው። የሁለቱ ኃያላን ሀገራት ሩሲያና አሜሪካ መሪዎች የማክሰኞ ዕለቱ የስልክ ውይይት ተጠባቂ የሆነበት ዋነኛ ምክንያትም ለሰላም መስፈን አንዳች ረብ ይገኝበት እንደሁ በሚል ነው። ከዋይት ሐውስ ወደ ክሬምሊን ተጠባቂው ስልክ ተደወለም። ደዋዩ ፕሬዝዳንት ዶናልድ ትራምፕ ናቸው። በቀጠሮ ሰዓት ጥሪውን ሲጠብቁ የነበሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ስልኩን አነሱም። የሁለቱ መሪዎች ውይይት ሰዓታትን የወሰደ እንደነበር ተነግሯል። ፕሬዝዳንት ትራምፕ ይዘው የቀረቡት ዋነኛ ሐሳብ ሩሲያ ለአንድ ወር የሚዘልቅ ሁሉን አቀፍ የተኩስ አቁም ስምምነትን ትቀበል የሚል ነው። ይህ የአሜሪካ ሐሳብ በቀደመው ሳምንት ለዩክሬን ቀርቦላት የተቀበለችው ቢሆንም ሩሲያ እንደማትቀበለው ባለፈው ማክሰኞ ዕለት ይፋ አድርጋለች። ፕሬዚዳንት ፑቲን ለፕሬዚዳንት ትራምፕ በግልጽ እንደነገሯቸው ከሆነም ሩሲያ በአሜሪካ የቀረበላትን የዩክሬንን የኢነርጂ መሠረተ ልማቶች ላይ ጥቃት ከማድረስ መታቀብን ለ30 ቀናት ያህል ተቀብላው ትቆያለች። ይሁንናም አሁን ሁሉን አካታች የተኩስ አቁም ስምምነትን የምትቀበልበት መደላድል ገና አልተሟላም ነው ያሉት ከአሜሪካ ውጭ ጉዳይ ሚኒስቴር። ሆኖም ለቢቢሲ በቋሚ ዘጋቢነት የሚሰራው ቶም ባትማን በወቅቱ ባሰፈረው ትንታኔ መሠረት ሩሲያ ከዩክሬን ጋር የተሟላ ተኩስ አቁም ስምምነት ላይ ልትደርስ የምትችልበትን አንድ ዋና ነጥብ አመላክቷል። ፕሬዚዳንት ፑቲንና መንግሥታቸው የተሟላውን ተኩስ አቁም ስምምነት ለ30 ቀናትም ቢሆን ሊቀበሉ የሚችሉት ዩክሬን ወዳጆቿ ከሆኑ የውጭ ኃይሎች የሚቀርብላት ሁለንተናዊ ወታደራዊ ድጋፍ ከተቋረጠ ብቻ ነው። ይህን በተመለከተም በማክሰኞ ዕለቱ የስልክ ውይይት ወቅት ፕሬዚዳንት ፑቲን ለፕሬዚዳንት ትራምፕ በግልጽ ነግረዋቸዋል። የተሟላ ሁሉን አቀፍ የተኩስ አቁም ስምምነት ሊሠራ የሚችለው አሉ ፑቲን በወቅቱ፣ ከሌሎች አገራት ለዩክሬን እየቀረበላት ያለው ወታደራዊ ድጋፍና የኢንተለጀንስ ውጤቶችን ማጋራት ከተቋረጠ ብቻ ይሆናል። ይህ የሩሲያ ሐሳብ ባለፈው ማክሰኞ ዕለት ብቻ ሳይሆን ቀድሞም በተደጋጋሚ ስትሟገትበት የነበረ ነው። ይሁንና የዩክሬን አጋር የሆኑ የአውሮፓ ሀገራት በሩሲያ በኩል የሚቀርቡ እንዲህ ያሉ ቅድመ ሁኔታዎችን አይቀበሉም። የቢቢሲው ቶም ባትማን እንደሚለው ከሆነም የማክሰኞ ዕለቱ የፑቲን ትራምፕ የስልክ ንግግር አሜሪካስ ካለፈው ሳምንት ድረስ ይዛው ከቆየችው የጸና አቋምም ቢሆን ሸብረክ እንድትል ያደረጋት ነው። ባለፈው ሳምንት የአሜሪካና ዩክሬን ተደራዳሪ ዲፕሎማቶች በጄዳ ተገናኝተው በነበረ ጊዜም ኪየቭ በዋሽንግተን የቀረበላትን ወዲያውኑ ተፈጻሚ መሆን የሚጀምር የ30 ቀናት የተኩስ አቁም ስምምነትን ሙሉ በሙሉ ተቀብላ ነበር። ይህንኑ ሐሳብ ታዲያም ማክሰኞ ዕለት አሜሪካ ለሩሲያ ስታቀርብ ተቀባይነትን ሳያገኝ ቀረም። ፕሬዚዳንት ፑቲን የማይቀበሉበትን ምክንያት በማስረዳት እምቢኛሉ። ፕሬዚዳንት ዶናልድ ትራምፕ ባቀዱት መጠን ፕሬዝዳንት ቭላዲሚር ፑቲንን ማሳመኑ ባይሳካላቸውም ስለ ሰላም የጀመሩትን ንግግር በጣም በቅርቡ መካከለኛው ምሥራቅ ውስጥ በዲፕሎማቶቻቸው በኩል ሊያስቀጥሉ ተስማምተው ነበር። መረጃዎች እንደሚያመላክቱት በቼዝ ጨዋታ በዓለም ሩሲያ ቁጥር አንዷ ነች። ሩሲያውያን በቼዝ ጨዋታ የሚያህላቸው የለም ነው የሚባለው። ፕሬዝዳንታቸው ቭላዲሚር ፑቲን ደግሞ ዓለም አቀፍ ፖለቲካውን እንደ ቼዝ ይጫወቱታል ይሏቸዋል። የፖለቲካው ጠጠር ወደ ፊት፣ ወደ ኋላ አሊያም ወደ ጎን የሚሉባትን ጊዜና ሁኔታ እያሰሉ ጠንቅቀው የሚጓዙ ተጫዋች ናቸው ይሏቸዋል። እኒህን የዓለም አቀፍ ፖለቲካ ሸማኔ የሚጠራጠሩ ተንታኞች ደግሞ ፑቲን በእርግጥ ለተኩስ አቁም ስምምነት ከልብ እየተደራደሩ ነው ወይስ ጊዜ መግዣ አድርገው እየተጠቀሙበት ሲሉ ይጠይቃሉ። ከዚህ በተቃርኖው ደግሞ ፕሬዚዳንት ፑቲንና መንግሥታቸው የምዕራባውያን በተለይም የኔቶ አባል ሀገራት የሆኑ የአውሮፓ ኃያላን እየተማከሩም በዩክሬን በኩል ጠጋጠጋ ማለታቸው ለሩሲያ ሕልውና ስጋት አድርገው መመልከታቸው ተገቢ ነው ሲሉ የሚወግን ትንታኔ ያቀርባሉ። በእርግጥ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን ሁለት ሰዓታትን ያህል በፈጀው የስልክ ቆይታቸው አንዳቸው ለአንደኛቸው ያቀረቧቸው ጥያቄዎች ነበሩ። ፕሬዝዳንት ፑቲን የሩሲያና የአሜሪካ የበረዶ ስፖርት አይስሆኪ ቡድኖች ግጥሚያ እንዲያካሂዱ ለፕሬዚዳንት ትራምፕ ጥያቄ ያቀረቡላቸው፣ ፕሬዚዳንት ትራምፕም ጥያቄውን በደስታ ተቀብለውታል። ባለፈው ማክሰኞ በአሜሪካና ሩሲያ ፕሬዚዳንቶች መካከል የተካሄደውን የስልክ ንግግርና ውጤቱን በተመለከተም የዩክሬኑ ፕሬዚዳንት ሐሳባቸውን አካፍለዋል። ለይፋዊ ጉብኝት ረቡዕ ዕለት ፊንላንድ የነበሩት ፕሬዝዳንት ቮሎዲሚር ዜሌንስኪ ሄልሲንኪ እንደ ደረሱ ሰጥተውት በነበረ መግለጫ ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም ተስማምቻለሁ ማለቷን በአዎንታዊነት ተቀብለውታል። በእርግጥ ደግሞ ትራምፕና ፑቲን በዚህ ጉዳይ ላይ ስለተነጋገሩት በቅድሚያም በጥልቀት መረዳት እንደሚፈልጉም አልሸሸጉም። የዩክሬን የኢነርጂ መሰረተ ልማት በጦርነቱ ክፉኛ ስለመጎዳቱም መረጃዎች ያመላክታሉ። ከሰባት ወራት በፊት ፕሬዝዳንት ቮሎዲሚር ዜሌንስኪ ራሳቸው ይፋ አድርገውት በነበረ መረጃ መሰረት እንኳ ከዩክሬን የኢነርጂ መሰረተ ልማቶች ሰማንያ በመቶው ወድሟል። ይህ አሃዝ ከሰባት ወራት ወዲህ ያለውን አይጨምርም ለዚህም ይመስላል የአሜሪካው ፕሬዝዳንት ባለፈው ማክሰኞ ከፕሬዝዳንት ፑቲን ጋር በነበራቸው የስልክ ቆይታም ሩሲያ የዩክሬንን የኢነርጂ መሠረተ ልማቶች ከማጥቃት እንድትቆጠብ ከፍተኛ ግፊት በማድረግ ማሳካት የቻሉት። የስልኩ ውይይቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ የራሳቸው ንብረት በሆነው ትሩዝ በተሰኘው የማኅበራዊ መገናኛ ሰሌዳ ላይ ከሩሲያው አቻቸው ጋር ያደረጉትን ንግግር በጣም ጥሩና ውጤት ያዘለ ብለውታል። የሰላም ስምምነት ላይ ለመድረስ አስፈላጊ የሆኑ ቀዳሚ ጉዳዮችን መክረንባቸዋል። የኢነርጂ መሠረተ ልማቶችን ያለማጥቃት ስምምነት ላይ ተደርሷል። ጥቅልና የተሟላ ለሆነው የተኩስ አቁም ስምምነት ጊዜ ሳናባክን እንደምንሰራም ተግባብተናል። እናም በመጨረሻም ይህን በሩሲያና ዩክሬን መካከል የሚካሄድ ዘግናኝ ጦርነት እስከናካቴው መቋጨት ስለሚቻልባቸው ሁኔታዎችም ጭምር ተነጋግረናል ብለዋል ፕሬዚዳንት ዶናልድ ትራምፕ። ይህን በገጻቸው ላይ አጋርተው ጥቂትም አልቆየም ሩሲያ በዩክሬን ላይ ከባድ የተባለ ተከታታይ የሆኑ የድሮን ጥቃቶችን መፈጸሟ ተሰምቷል። ዩክሬንም እንዲሁ የሩሲያ ግዛቶች ላይ ድብደባዎችን ማካሄዷም ተሰምቷል። ሩሲያ የፈጸመችውን ድብደባ ተከትሎም ሄልሲንኪ ይገኙ የነበሩት የዩክሬኑ ፕሬዝዳንት ወዲያውኑ ሩሲያ የተኩስ አቁም ስምምነቱን ጥሳለች ሲሉ ስሞታ አሰምተዋል። ሰሚ በተባለ ስፍራ የሚገኝ ሆስፒታል፣ እንዲሁም የስሎቪያንስኪ ኃይል አቅርቦት የሩሲያ ድሮኖች ኢላማ ነበሩ ነው ያሉት ፕሬዚዳንት ዜሌንስኪ። ረቡዕ ዕለት በሰጡት መግለጫ እንዲህ ያሉ አሳዛኝ መረጃዎች እየወጡ ቢሆንም ተስፋን አመላካቾችም ደግሞ አሉ። ከእነዚህ አንዱ ሩሲያና ዩክሬን ምርኮኞቹን ሊለዋወጡ ቀደም ብሎ መሰማቱ ነው። ከሁለቱም በኩል በእኩል መጠን 175 175 ምርኮኞችን ይለዋወጣሉ። ሩሲያ በራሴው ፍቃድ ተጨማሪ ሕክምና የሚያስፈልጋቸውን 23 ዩክሬናውያን ምርኮኞችንም ወደ ሀገራቸው ልካለው ብላለች። ይህ በእንዲህ እንዳለም ፕሬዝዳንት ትራምፕ እና ፕሬዝዳንት ፑቲን በስልክ በነበራቸው ቆይታም ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት እንዳትፈጽም መግባባት ላይ መድረሳቸውን ተሰናባቹ የጀርመን መራሄ መንግሥት ኦላፍ ሾልዝ ከፈረንሳዩ ፕሬዝዳንት ጋር በመሆን በሰጡት መግለጫም በአዎንታ ተቀብየዋለሁ ብለዋል። ይሁንና አሉ፣ መራሄ መንግሥት ኦላፍ ሾልዝ ይህ መግባባት የዩክሬንን ይሁንታ ካላገኘም ስምምነት መሆን አይችልም። በሩሲያና አሜሪካ መሪዎች የስልኩ ውይይት ዙሪያም መረጃዎች መውጣታቸውን ቀጥለዋል። የፕሬዝዳንት ትራምፕ የዘላቂ ተኩስ አቁም ሐሳብም ሆነም የፕሬዝዳንት ፑቲን የሁለቱ ሀገራት የበረዶ ስፖርት አይስሆኪ ቡድኖች ይጋጠሙ የሚለው ሐሳብ መቼ ተፈጻሚ እንደሚሆን ግን ለጊዜው አልታወቀም። ዘግየት ብሎ እንደተሰማው ከሆነ ሩሲያና ዩክሬን በአሜሪካ አማካኝነት በቀጣዩ ሳምንት መጀመሪያ ላይ ለንግግር ይቀመጣሉ። የፊታችን ሰኞ ወደ ሳዑዲ አረቢያ የሚያቀኑት የዩክሬንና የሩሲያ ዲፕሎማቶች በአሜሪካ አቻዎቻቸው በኩል በተናጠል እንደሚነጋገሩ ነው የተሰማው። የመነጋገሪያ ዋና አጀንዳቸውም ከፊል ተኩስ አቁም ስምምነት መድረስ የሚቻልበትን ሁኔታ የተመለከተ ነው። ትናንት ሐሙስ ፕሬዚዳንት ዜሌንስኪ ከሚገኙበት ኦስሎ ኖርዌይ ሆነው በጉዳዩ ዙሪያ መግለጫ ሰጥተው ነበር። ሳውዲ አረቢያ ሰኞ ዕለት የአሜሪካ ባለሥልጣናት ከዩክሬን ልኡካን ጋር በቅድሚያ በተናጠል ይመክራሉ። ከዚያም ከሩሲያ ልኡካን ጋርም እንዲሁ በተናጠል ይነጋግራሉ። በዚህ መንገድ ነው ውይይቱ የሚካሄደው ብለዋል። ስለ ሰኞ ዕለቱ ንግግር ሩሲያም ማረጋገጫ ሰጥታለች። የፕሬዝዳንት ፑቲን የውጭ ጉዳይ ፖሊሲ አማካሪ የሆኑት ዩሪ ዩሻኮቭ በሰጡት መግለጫም የአገራቸው ሩሲያና የአሜሪካ ባለሥልጣናት በሪያድ ሳውዲ አረቢያ የፊታችን ሰኞ ተገናኝተው ይነጋገራሉ ነው ያሉት። በዚህ የሁለትዮሽ ንግግር ዋና ትኩረታቸው በጥቁር ባህር የመርከቦች ምልልስ ደህንነትን ማስጠበቅ ስለመሆኑም ነው የተናገሩት። በሪያድ በሚካሄደው ንግግር ላይ ሩሲያ በቀድሞ አንጋፋ ዲፕሎማቷም ግሪጎሪ ካራሲንና የሀገሪቱ የመረጃና ደህንነት ኤፍኤስቢ ዳይሬክተር ዋና አማካሪ በሆኑት ሰርጌ ቤሴዳ ትወከላለች። የጥቁር ባህር መተላለፊያ መስመር ደህንነት ጉዳይ ሩሲያንም አሜሪካንንም እንደሚያሳስባቸው ይነገራል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ያረጋገጡትም የሁለቱ ሀገራት ፕሬዝዳንቶች ማክሰኞ ዕለት በነበራቸው ውይይት ወቅት ካነሷቸው ጉዳዮች አንዱ ይኸው የጥቁር ባህር የመተላለፊያ መስመር ደህንነትን የተመለከተ ነው። የመሪዎቹን ንግግር ተከትሎም ከዋይት ሀውስ መግለጫ ወጥቶ ነበር ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን በጥቁር ባህር ላይ የተኩስ አቁም ተፈጻሚ በሚሆንባቸው ሁኔታዎች ዙሪያም ቴክኒካዊ ድርድር እንዲካሄድ ተስማምተዋል ብሏል። የሩሲያና የዩክሬን መሪዎች ከአሜሪካው ፕሬዝዳንት ጋር ከተነጋገሩ በኋላ በሁለቱም በኩል አንዳቸው በሌላኛቸው የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም በመርህ ደረጃ ተቀብለናል ብለዋል። ፕሬዝዳንት ዜሌንስኪ በትናንት ሐሙስ መግለጫቸው በእርግጥ ጠብቄ የነበረው ፍላጎቴም ሁሉን አቀፍ የተሟላ ተኩስ አቁም ነበር ብለዋል። ይሁንና አሁን ሩሲያ የተቀበለችውን በኢነርጂ መሠረተ ልማቶች ላይ ጥቃት ያለመፈጸምን ስምምነት ዩክሬንም በተመሳሳይ እንደምትስማማና ለዚሁ ተፈጻሚነትም ከአሜሪካ ጋር በቅርበት እንደምትሰራ አረጋግጠዋል። በዋሽንግተን በኩል አንድ መረጃ ወጥቶ ነበር። ዩክሬን ሩሲያ በተቆጣጠረችባት ዛፓሮዥያ ግዛት የኒውክለር ኃይል ማመንጫ ጣቢያ አላት። ይህን ጣቢያ አሜሪካ ከሩሲያ ተረክባ ልታስተዳድረው እንደምትችል ነበር ፈንጠቅ ያለው መረጃ የጠቆመው። የዩክሬኑ ፕሬዝዳንት ግን ከአሜሪካዎቻቸው ጋር በነበራቸው ውይይት ይህን በተመለከተ እንዳልተነጋገሩበት ነው በትናንቱ መግለጫቸው የተናገሩት። ዛፓሮዥያ የኒኩሌር ኃይል ማመንጫ ጣቢያ ዩክሬን አሉኝ ትላቸው ከነበሩ ስትራቴጂካዊ ሀብቶች አንዱ ነው። ጦርነቱ የዛሬ ሦስት ዓመት እንደተጀመረ በሩሲያ ቁጥጥር ስር ከመዋሉ ቀድሞ በነበሩት ዓመታት ዩክሬን ከሚያስፈልጋት አጠቃላይ የኤሌክትሪክ ኃይል ሩቡን የምታገኘው ከዚሁ የኒውክለር ኃይል ማመንጫ ጣቢያ እንደነበር መረጃዎች ያመላክታሉ። ፕሬዚዳንት ዜሌንስኪ ከፕሬዚዳንት ትራምፕ ጋር ስለነበራቸው የስልክ ንግግር ትናንት በተገኙበት ኦስሎ ከጋዜጠኞች ከቀረቡላቸው ጥያቄዎች አንዱ ክራይሚያን የተመለከተ ነው። እንደሚታወሰም ክራይሚያን ሩሲያ በኃይል ተቆጣጥራ የራሷ አንድ አካል ካደረገቻት ከ10 ዓመታት በላይ ሆኗል። ትናንት ጋዜጠኞች ለዜሌንስኪ ያነሱት ጥያቄ ታዲያም ከአሜሪካው ፕሬዚዳንት ጋር በነበሩት ውይይት ወቅት ፕሬዚዳንት ትራምፕ ክራይሚያ የሩሲያ አንድ አካል እንደሆነች በይፋ ለመቀበል እያሰቡበት እንደሆነም ነግሮት ይሆን የሚል ነው። ዜሌንስኪ መለሱም፣ የለም በነበረን የስልክ ውይይት ይህም ጉዳይ አልተነሳም ሲሉ መልሰዋል። ሞስኮ በተደጋጋሚ ክራይሚያ የሩሲያ የጥቁር ባሕር የትራንስፖርትና የባሕር ኃይል ዋና ወደብ ናት ትላለች። እናም ክራይሚያ የሩሲያ አንድ አካል ናት። ይሁንና አሁን ድረስ የጥቁር ባሕር ሰላጤ የዩክሬን አንድ አካል እንደሆነ ነው የሚያምኑት። ፕሬዝዳንት ቮሎዲሚር ዜሌንስኪ ለጉብኝት ከሚገኙበት ኦስሎ ኖርዌ ሆነውም በቪዲዮ ኮንፍራንስ የብራስልሱን የአውሮፓ መሪዎች ስብሰባም ተካፍለው ነበር። ከህብረቱ አባል ሀገራት መካከል ደግሞ ሃንጋሪ ጸረ ዩክሬን አቋም ታራምዳለች ሲሉም ዜሌንስኪ ወቀሳ አሰምተዋል። ለመላ አውሮፓ አህጉር ወሳኝና ጠቃሚ የሆነ ውሳኔ እንዴት በአንድ ሰው ድምፅ ይሻራል? ሲሉም ሞግተዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በተደጋጋሚ በዩክሬን ጉዳይ ኅብረቱ ሊያሳልፍ ያሰናዳቸውን አቋሞች በድምፅ ውድቅ ማድረጋቸው የተለመደ ነው። ዜሌንስኪ እንደሚሉት ታዲያም ኅብረቱ በቪክቶር ኦርባን ላይ አንዳች አቋም ሊያሳልፍ ይገባል ብለዋል። ኅብረቱ በሩሲያ ላይ ከፍተኛ ጫና ማድረጉን እንዲገፋበት የጠየቁት ዜሌንስኪ እግረ መንገዳቸውንም ለመሳሪያ መግዣ የሚውል አምስት ቢሊዮን ዩሮ ከኅብረቱ እንዲሰጣቸውም ነው የተማጸኑት። የሩሲያ ዩክሬን ጦርነት አውሮፓን ከዕለት ወደ ዕለት እየባሰ ወደሚሄድ ሐሳብ ውስጥ አስገብቷታል። በየተወሰኑ ሳምንታት ልዩነት ተከታታይ ስብሰባዎች መካሄዳቸውን ቀጥለዋል። አሁን ደግሞ ተራው የለንደን ሆኗል። በዩክሬን የሰላም አስከባሪ ጦር ጉዳይ ከፍተኛው ወታደራዊ ስብሰባም ከትናንት ጀምሮ በመካሄድ ላይ ነው። ከሃያ በላይ ሀገራት በስብሰባው ላይ ታድመዋል። በስብሰባው ላይ ብሪታንያና ፈረንሳይ በአጋፋሪነት በሚመሩት የሰላም ማስከበር ተልዕኮ ጥምረት የተካተቱ ሀገራት ከፍተኛ ወታደራዊ መሪዎች እየተካፈሉ ናቸው። ለሚዲያ ፍጆታ ከሚውለው የመግቢያ እይታ ውጪ በዝግ የሚመክሩበት እንደሆነም ቀደም ብሎ ተነግሯል። በዚህ ስብሰባ የሰሜን አትላንቲክ ጦር ቃልኪዳን ድርጅት ኔቶና የአውሮፓ ህብረት እየተሳተፉ ናቸው። በምዕራባውያኑ በተለይም በአውሮፓ ሀገራት የሚዘወረው በዩክሬን የሰላም አስከባሪ ወታደሮችን የማሰማራት ዕቅድ ወደ ትግበራ ምዕራፍ እየተሸጋገረ ነው ሲሉም የብሪታንያው ጠቅላይ ሚኒስትር ሰርኬር ስታርመር በዚሁ ስብሰባ ወቅት ተናግረዋል። የበጎ ፈቃድ ጥምረት በሚል መሪ ቃል እየተካሄደ ያለው የለንደኑ ጉባኤ ሩሲያና ዩክሬን የተኩስ አቁም ስምምነት ላይ ሲደርሱ ሰላም አስከባሪ ኃይል ወደ ስፍራው ለመላክ ተዘጋጅተናል ይበል እንጂ ሞስኮ ፈጽሞ እንዲህ ያለ ነገር መስማት አትሻም። አውሮፓ ህብረት፣ በተለይም ኔቶ በሰላም ማስከበር ስም ሩሲያን ከበባ ውስጥ ለማስገባት ነው የሚፈልገው በማለት አትቀበለውም። በለንደን መካሄድ የጀመረውን የአውሮፓ ወታደራዊ ስብሰባ በተመለከተም ከሩሲያ በኩል የተባለ ነገር አለ። ሰርጌይ ሾይጉም የሩሲያ ደህንነት ምክር ቤት ዋና ጸሐፊ ናቸው። አሁን አሁን በአውሮፓ ጸረ ሩሲያ ዝንባሌዎች እየገነገኑ በመምጣት ላይ ናቸው ነው ያሉት። የክሬምሊኑ ቃል አቀባይ ድሜትሪ ፔስኮቭ ደግሞ ከዚህም መረር ኮምጠጥ ባለ መንገድን የገለጹት አውሮፓ፣ አሉ ፔስኮቭ፣ ወደ ጦር ክበብነት ወደ ጦር ፓርቲነት እየተለወጠ ነው። ቀጠሉ ፔስኮቭ፣ ከብራስልስ ይሁን ከሌሎች የአውሮፓ ሀገራት መዲናዎች፣ ከሁሉም ባይሆን ከአብዛኛዎቹም እየሰማን ያለነው አውሮፓን በመላ ወታደራዊ ስለማድረግ ነው። በእርግጥም የአውሮፓ ሕብረት አባል ሀገራት ከሩሲያ አንጻር ጠንከር ያለ አቋም ለመያዝ እንዲሁም በገባቸው ስጋት ልክም ወታደራዊ በጀታቸውን ለመጨመር ውሳኔዎችን በማሳለፍ ላይ ይገኛሉ። በቅርቡ የጀርመን መርሃ መንግስትነቱን ከተሰናባቹ ኦላፍ ሾልዝ የሚረከቡት ተመራጩ ፍሬደሪክ ሜዝ የመከላከያ ወጪን በከፍተኛ መጠን የማሳደግ ዕቅድ አቅርበዋል። እርሳቸው እንደሚሉት ሞስኮ በአውሮፓ ላይ ቀጠብ እየጫረች ነው። ይህን የጀርመኑን ተመራጭ መራሔ መንግሥት ንግግር ሩሲያ በዝምታ አላለፈችውም። ምላሽ ለመስጠት የውጭ ጉዳይ ሚኒስቴር ቃል አቀባዩዋ ማርያ ዛካሮቫ ብቅ አሉ። እንዲህም አሉ፤ ከጀርመን የፖለቲካ ልሂቃን ታሪካዊ የበቀል ጥማት የሚመነጭ ሐሳብ ነው። ታሪክ እንደሚያስታውሰው በሁለተኛው ዓለም ጦርነት ወቅት የናዚ ጀርመን ግብዓተ መሬት እንዲፈጸም የዚያን ጊዜዋ ሶቪየት ኅብረት ክንድ ወሳኙን ገድል ፈጽሟል። አሁን የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋም ወደ ጀርመን መራሄ መንግስትነት በመምጣት ላይ ያሉትን ፍሬደሪክ ሜዝንና የሐሳብ ተጋሪዎቻቸውን የጀርመን ፖለቲከኞችን የበቀል ጥማት ያላቸው በሚል ጎሽም የሚያደርጉትም ከዚሁ አንጻር ነው። ባሳለፍነው ማክሰኞ ተካሄዶ በነበረው የአሜሪካና ሩሲያ ፕሬዝዳንቶች ውይይት ዙሪያም ምልከታዎቻቸውን ካካፈሉ መካከል ኮሎኔል ማርክ ካንሻያንና ማርያ ኔጎቫያ ይገኙበታል። ኮሎኔል ማርክ ካንሻያን ቀድሞ በአሜሪካ ባሕር ኃይል ያገለገሉ ጡረተኛ ናቸው። አሁን መሠረቱን ዋሽንግተን ዲሲ ባደረገው የስትራቴጂክና ዓለም አቀፍ ጥናት ማዕከል ውስጥ የመከላከያና ደህንነት ዲፓርትመንት አማካሪ በመሆን ይሠራሉ። ማርያ ኔጎቫያ ደግሞ በዚሁ ማዕከል የአውሮፓ ሩሲያና ዩሬዥያ ጉዳዮች አጥኝ ናቸው። ሁለቱ በጋራ የትራምፕና ፑቲንን ንግግር በተመለከተም ሰፋ ያለ ትንታኔ አቅርበዋል። እነርሱ እንደሚሉት ሩሲያ ከዩክሬን ጋር የገባችበትን ጦርነት ሙሉ በሙሉ ለማቆምና የሰላም ስምምነት ላይ ለመድረስ ሁለት ዐይነት ጎሎች እንዲሳኩላት ትፈልጋለች። አንደኛው ግብ ቢያንስ በትንሹ ሊሟላ ይገባል የምትለው ነው። ይህም ከዩክሬን ወስዳ የተቆጣጠረቻቸው አራቱ ግዛቶች ዶኔስክ፣ ሎሃንስክ፣ ኬርሰንና ዛፖሮዥያ የሩሲያ አካል ሆነው መጠቃለል አለባቸው የሚል ነው። ሁለተኛው ግቧ ደግሞ አሁን በዩክሬን ያለው መንግሥት እንዲለወጥ ሲሆን፣ አፍቃሪ ሩሲያ የሆኑ የዩክሬን ፖለቲከኞች የኪየቭን ሥልጣን እንዲቆጣጠሩ ማስቻል ነው ይላሉ የምዕራባውያን ዝንባሌ የተጫነው ትንታኔ። ይሁን እንጂ ሩሲያ ከያዘቻቸው ግቦች መካከል እነዚህ ሊሆኑ አይችሉም ብሎ መከራከርም አይቻልም። የተከበራችሁ አድማጮቻችን ሳምንት ሲተላለፍላቸው የቆየው ሳምንታዊው ዳሰሳ የእስካሁኑ ነበር። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። በኢትዮጵያና በመላ ዓለም ይህ ፋና ሚዲያ ኮርፖሬሽን ነው። ጤና ይስጥልኝ።